ምክንያቱም እሱም ተናግሯል። በዛ ቦታው እንግዲህ ፖሊሶች ምናምን በሚያጠሩበት ሰዓት እዛ ቦታ ላይ ነበርኩኝ፣ በቦታው ነበርኩኝ። በቃ ምንም ደንግጬ ነበረ፣ በህይወት አለች የለችም ብዬ ስንት ስል ምናምን እንደዛ አለ። ብቻ አሳማኝ ነገር የለ፣ አይሆንም ምናምን ካሉት በኋላም እንግዲህ ትልቁ የሱ ማስረጃ የተባለው እንግዲህ የቤት ሰራተኛዋ እና ዘበኛው ናቸው። እነሱ ደግሞ እየተፈለጉ ነው ያሉት። በእነሱ ዙሪያ እንግዲህ ብዙ ሰው እንግዲህ በዚህ ባቤል ወጥመድ ውስጥ በጣም ብዙ ሰዎች እናንተ ቤተሰቦች የማታውቋቸው ከጀርባ የእሱ ጥላቶች ሁላቸውም እጅ እንዳለበት ነው። ሆን ብለው ወጥመድ ያዘጋጁት እዛ ቤት ውስጥ እነሱ ናቸው። እንግዲህ አቤል ሊታሰራ ላይታሰር የሚለውን እናያለን። ለሶስት ቀን ሰጥተውታል። ሶስት ቀን ሶስት ቀን ከሞላ በኋላ እንግዲህ እንደሚታሰር ነው የተነገረው። በሶስት ቀን ውስጥ እንግዲህ እነዚህን ሰዎች ፈልገው ካገኘ እሱ ጋር ምንም ነገር እንትን ላይባል ነፃ ሊሰ እንትን ሊባል እስከሚጣራ በውጭ ሆኖ ጉዳዩን ለመከታተል ነው እንግዲህ የተወሰነለት እነዚህ ሰዎች ደግሞ ካላገኘ እንግዲህ እሱ ምንም እኔ ቃሉ ነው እራሱ ስናገረው በጣም ለራሴ ምንትን እያለኝ ነው ምክንያቱም ባልሰራበት እሱ መታሰርም የለበትም። በጣም ጀግና ወንድማችን ነው። ለብዙ ሰዎች በጣም ብዙ መፍትሔ ያመጣ በጣም ብዙ ብዙ እንግዲህ እናንተ ቤተሰቦች የእሱ የምትከታተሉ ሰዎች ያቤሉን በደንብ ታውቁታላችሁ። ይሄ ይሄ ብዬ ማውራት አልችልም። ስለሱ በጣም ብዙ ነገር የሰራ ልጅ ነው። የአሁኑን ድክመቱ ያሁኑ መሸነፉ አይደለም። ከዚህ በፊት በጣም ብዙ ታሪክ፣ ብዙ ነገር የሰራ ልጅ ነው። እናቱን ታግታት አስታውሳላችሁ እንግዲህ ከምን አይነት እንትን አውጥቶ እንዳወጣት ለእናቱ በአስራ አምስት ቀን ሙሉ መካዘን ውስጥ እንደ ከፍት አጉረው አንድ ክፍል ውስጥ ሲያሰቃዩት እንግዲህ ይህ ሁሉ የመጣው በማን ነው? በሰው ችግር ነው እንጂ አቤል ወይም እናቱ አጥፍተው አይደለም። እና አቤል ለሰው ነው ሁልጊዜ እየሞተ ያለው። አቤል ብቻ ሳይሆን በእነ ልዑል ላይ ምን እንደሚፈጠር አናቅም። ዛሬ አቤል ላይ እንደዚህ የተፈጠረውን ነገር ነገ ጠዋት ደግሞ በማን ላይ እንደሚያደርጉ አይታወቅም። እኔ ሁልጊዜ መፈራለት። አቤል እንደዚህ ይሆናል ብዬ አላሰብም። ሁል ጊዜ የሚያሳስበኝ ልዑል ነበረ ልኡል በጣም ብዙ ሰዎች ይከታተሉታል። ብዙ ሰዎች ይፈታተኑታል። በሚሄድበት ሁሉ የሚሰራውን ስራ ብዙ የማይወድለት ሰው ስላለ እሱን ነበር የምፈራው። ግን ደግሞ ያፈራሁት ሳይሆን አቤል ላይ ደርሶ እንደዚህ አይነት ጭንቀት፣ እንደዚህ አይነት ህመም ነው የፈጠሩበት። የእነዚህ ሰዎች ጉዳይ አሁን በቀጣይ ደግሞ ምን እንደሚፈጠር አብረን እናያለን። ትልቁ ትልቁ ጥፋት ትልቁ ስህተት የአቤል ምንድን ነው ካላችሁ በዛ ቦታ ላይ ካሜራ ኑሮ በሆነ በቃ አሁን ልጁ ቢጠፋም ባይጠፋም ካሜራ ኑሮለት ቢሆን በቪዲዮ የተያዘ ቢሆን ስንት ነገር ቪዲዮ ሲቀርጹ ምናምን ነው ለሰይጣኑ፣ ደግሞ የዛ ሰዓት ደግሞ ቪዲዮ የሚቀርጽ ራሱ አልነበረም። አለ በቃ። ሌላ ቀን እኮ የሆነ ነገር ስንሰራ ቪዲዮ ነው አለ። ምንም ነገር ስንንቀሳቀስ ቪዲዮ ነው። በዛ ሰዓት ደግሞ እንግዲህ ሲያጋጥም፣ እንግዲህ እንደዚህ ነው አያችሁ፣ ሲገጣጠም ማለት ነው። ቪዲዮ ቢኖርለት አሁን ዘበኛው ኖረ በሰራተኛዋ፣ እንደዚህ ፍለጋም እነሱን ማሳደድ ማያስፈልግም ነበር። ትልቅ ማስረጃ በቪዲዮ ማሳየት ይችል ነበር እሱ እንዳላደረገ የእጁ አሻራም እንደተገኘ ቪዲዮ ቢኖር በዛ ሰዓት ይህን ቪዲዮ ያሳይ ነበር። ግን አሁን አቤልን እየጎደው ያለው ምንድነው? ቪዲዮ አለመኖሩ ትልቅ ስህተት ይሄ ነው። ከዛ ውጭ ትክክለኛ ፈራጅ፣ ትክክለኛ እንትን ከሆነ እንግዲህ ፖሊሶቹ እንግዲህ እያጣሩ ባሉበት እንግዲህ ያው፣ በፖሊሶቹ ምንም ነገር እኔ እንደዚህ እንደዚህ ብዬ ማለት አልችልም። ምክንያቱም እነሱ ስራቸውን ነው እየሰሩ ያሉ። አንድ ሰው ሞቶ በቤት ውስጥ ከተገኘ ገዳዩ እስካልተገኘ ድረስ በቦታው ያለ ሰው ነው መያዝ መጠየቅ ያለበት። ስለዚህ በቦታው ደግሞ ያለው እንግዲህ ዘበኛውና አቤል እንዲሁም ከጀርባ አንድ ልጅ አላሉ፣ እሱ ናቸው። የሁለታቸውም አሻራ የወጣውም ስንት ሲሉ የሁለታቸው ብቻ ነው፣ የሌላ ሰው እጅ እንደሌለበት ነው። ከባድ ነው፣ በጣም ጎበዝ። እናቱ ይህንን ሲሰሙ አበዱ። በቃ የኔ ልጅ አያደርግም፣ ለስንት ሰው፣ ለስንት ሰው መፍትሄ፣ ለስንት ሰው እንትን እያለ ዛሬ ልጄን እስር ቤት ልታስገቡብኝ ሆን ብላችሁ፣ ልጄ ከሚታሰር እኔ ሞቴን እመርጣለሁ እያሉ ብታይ እናቱ ቀወጡት እናቱ በጣም ነው ያሳዘኑኝ፣ በጣም ከምላችሁ በላይ ወይኔ። ስንት ነገር ስጠብቅ የነበሩ እናቶች አሁን ላይ በዚህ በማይረባ ጥቃቅን እንትን ልጁን ለማሳሰር ሆን ብለው ተነስተው። እንግዲህ አቤት የሰው ክፋት እንደዚህ ነው እንግዲህ ሲያጋጥም፣ አንዳንድ ጊዜ በጣም በጣም ነው የሚያስጠላው። እንግዲህ ልዑላችንም እየተከታተለ እነዚህን ሰዎች አሁን ላይ ትኩረቱ እንግዲህ የዘበኛውን በጣም ስራ ተደራርቦባቸዋል። ከየት ከየት ከየት እንደሚሉ በጣም እየ እንትን እያሉ ነው፣ በየቦታው እየፈለጉ ነው። ምክንያቱም ያለው ሶስት ቀን ብቻ ነው የተሰጠው ለአቤል፣ በሶስት ቀን ውስጥ እነዚህን ሰዎች ማግኘት ስላለባቸው እንግዲህ እነሱም እየደከሙ ነው። እግዚአብሔር ያግዛችሁ እያላችሁ እናንተም ጸሎት አድርጉላቸው። ትንሽ ከባድ ነው። አቤልም በጣም ደብሮታል። በጣም ከመላችሁ በላይ አዝኖ እያለቀሰ ጠዋት ማታ ባልሰራሁት፣ ምንም ባልዋልኩበት እስር ቤት ሊገባ ነው እያለ ራሱን በራሱ እያጨናነቀ በቃ ያልሆነ እንትን ውስጥ ገብቷል። እናቱ ደግሞ በአንድ በኩል እናቱ ያሳዝነዋል፣ በአንድ በኩል የራሱ ቤተሰቡ ብቻ በጣም ብዙ ችግር ውስጥ ነው ያለው። ወንድማችን እንግዲህ ፈጣሪ እንትን ይበለው ያግዘው። ንጹህ ነው፣ ምንም እንትን የለበትም። ግን ደግሞ እንግዲህ አንዳንዴ ለበጎ ነው። እንደዚህ አይነት ነገሮች ሲፈጠሩ ለበጎ ነው፣ ሊያስተምረው ነው። ከጀርባ ምን ይዞበት እንደሚመጣ አይታወቅም። በዚህ ስላለፈ እንደውም እግዚአብሔር ማመስገን ያለበት። ሌላ ነገር ማድረግ እኮ ይችሉ ነበር፣ ሆን ብለው ይሄን ወጥመድ፣ ይህን እንትን ያዘጋጁ ሰዎች፣ በዚህ ነገር እንዲያልፍ ያደረጉ በሌላ ነገር ምንትን ሳይሉ፣ አሁን ይህ እውነቱ መውጣቱም ስለማይቀር አቤል ቢረጋጋ ነው ማስበው። ደግሞ ይህንን ደግሞ መጥተው ደግሞ አሻራ ከወሰዱ በኋላ በጣም ብሶበታል። ያላሰበው ያላሰበው እንትን ነው የተፈጠረበት ትልቅ ጭንቀት ውስጥ ነው የገባው። እኔ ይሄ የመጣው ጋዜጠኛ የተባለው የፖሊስ አካል ነኝ ምናምን ብሎ ልብሱን እንትን ነው ሲቪል ልብስ ነው የለበሰው። በጣም ነው ያናደደኝ። እሺ ተልእኮ ነው የመጣው ምንድን ነው ሲያወራ እራሱ ከነሱ የመጣ ነው የሚመስለኝ። በቃ አቤልን እንደ ጥፋተኛ አድርጎ ለእናቱ የአቤል እናትን የሚነግራቸው ለእናት እንደዚህ እንደዚህ ተብሎ ልጅሽ እንደዚህ አደረገ ተብሎ እንትኑን አይነገርም። በቃ እንዴ እናት የለውም እንዴ? አንዳንድ ሰው እንዴት ነው የሚያደርገው? በእናትሽ ምንም እንኳን ወንጀል ምንም ቢሰራ ደባብቆ እናቱን ለማስጨነቅ ደግሞ ሆን ብሎ እዛ ቤታቸው ድረስ ሂዶ ሌላ ታሪክ ሌላ እንትን ይለፈልፋል። ኧረ በእናታችሁ እንዴት እንዴት አይነት ሰው አለ? እናት ትልቅ ሰው ናቸው፣ ስንት ነገር ይኖርባቸዋል። የደም እንትን ሊኖርባቸው ስኳር ሊኖርባቸው ይችላል፣ እግዚአብሔር አያርግባቸው። እና እንደዚህ አይነት መርዶ ቤት ውስጥ ወስዶ እንደዚህ እንደዚህ ሀቤል እንደዚህ አርጓል፣ የእጁ አሻራ ተገኝቶበታል እያለ ለእናቱ ዝም ብሎ ይለፈልፋል። ብታዩ በስማም እንዴት እንዳናድለኝ ዝም ቢልስ እነሱ ራሳቸው እንትን ብለው እስከሚደርሱበት ድረስ ዝም ቢል የተሻለ ነበር፣ ግን እሱ አላስችለው ብሎ እዛ ሂዶ ደግሞ እሷን ሌላ ችግር ውስጥ እንድትገባ ሌላ ሀሳብ እንድታስብ ነው ያደረጋት። የሆነት እንዴት እንዳሳዝን እንድስማ አሁን ሆኖ ካላየው ልጅን ብለው በስንት መከራ ተይዘው የአቤል እናት ኡፍ ምንም እንኳን ቢሆን ምንም እንትን ቢል ቃስ ተብሎ ነው ለእናት የሚናገረው። ቃስ ብለሽ እንደውም ያልሆነውን ሆነ ብለሽ ዋሽተሽ ነው የምትናገረው እንጂ እንቅጭ እንቅጯን ሄዶ እውነቱን እንትኑ እየተናገረ እሷን ለማስጨነቅ ሌላ ቤል በዚህ በኩል እየተጨነቀ ነው ገና እናቱ ደግሞ የሆነ ነገር ቢሆኑ ከባድ ነው። ስለዚህ የማይባል ነገር ባይንል ጥሩ ነበር ግን ደግሞ እንግዲህ ከባድ ነው። እንግዲህ ምንም ማድረግ አይቻልም። ጋይዝ እንግዲህ እናንተም በጸሎታችሁ አስቡት ወንድማችን ከጭንቀቱ ከሀሳቡ በቃ እውነት። ለማንኛውም ጋይዝ፣ ያው እናንተም ስለምትጠይቁኝ ነው ምን አለ ምን አለ ምን አለ እያላችሁ ስለሆነ ነው እንግዲህ ቪዲዮ ቀርጬ ላኩላችሁ። እንግዲህ እኔም ጋር ትንሽ ትንሽ መረጃ ሲመጣ ለእናንተ የምለቅቅላችሁ ይሆናል። ቪዲዮውን ላይክ አርጉ ፕሊዝ፣ ጋይዝ ላይክ አርጉ። አዲስ ከሆናችሁ ደግሞ ሰብስክራይብ አርጉ። እንደዚህ አዳዲስ ነገር ስለቅ እንዲደርሳችሁ ሰብስክራይብ አድርጉ። ቪዲዮውን ስትጀምሩ ገና ስጀምሩ በላይክ ብትጀምሩ ደስ ይለኛል። ምክንያቱም ቫይራል እየወጣ ስለሆነ ላይክ ብታርጉልኝ ደስ ይለኛል። ከይቅርታ ጋር እንግዲህ ለወንድማችን ሁላችሁም ጸሎት አድርጉለት። እንግዲህ ንጹህ የንጹህ ወንድማችን ምንም በማያውቀው እንግዲህ የእጅ አሻራ ብቻ ስለተገኘበት እንግዲህ ይታሰራል፣ አይታሰርም መታሰሩ ይቀራል ብላችሁ ነው። ሁለታቸው አንዱም አለ አንድ አብሮት የነበረው ልጅም እሱም እኔ እንጃ። ብቻ ጥሩ ጥሩ ነገር እናስብ። መጥፎ መጥፎ ትተን መልካም መልካሙ ነገር ማሰብ የተሻለ ነው። ምን እንደሚፈጠር ደግሞ አብረን እናይ ይሆናል። እንግዲህ ብዙዎቻችሁ እንግዲህ የሱ ጉዳይ በጣም አሳስባችሁ፣ ኮሜንት ስር የምትጽፉት በጣም ብዙዎቻችሁ የእውነት አንዳንድ ጊዜ ሰዎች ችግር ሲገቡ ተሎ ብላችሁ በጣም እንደራሳችሁ እንደ እንትን እንደ የሚሰማችሁ ብዙ እህቶቼ በተለይ ተመልካቾች የእውነት ለእናንተ ክብር አለኝ እኔ። ሰው ችግር ሲደርስ እድገት ነው፣ በደስታው ደስታው በሁሉም ነገር ከጎኑ ናችሁ እናንተ። የሆነ ትህት ላይ ያላችሁ በቃ እንዴት መታደን ነው። የሰው መውደድ ይስጣችሁ፣ ከምንም በላይ የሰው መውደድ ይስጣችሁ። ደሞም ታላችሁ በቅርቡን ነፃነቱን እንትን ብሎ በንፁህነት ዋና ገዳይ ደግሞ ፊት ለፊት የምናየው ቀን ይመጣል፣ ለማየት ያበቃችኋል። ለትንሽ ጊዜ እስከሚገኝ ድረስ አቤል ቢታሰርም ትንሽ ቀን ምንም አይደለም፣ ያ ሰው እስከሚገኝ ድረስ ማለት ነው። ግን ደግሞ ባላደረገበት ባልዋለበት የእጅ አሻራ ብቻ ስለተገኘበት እንደዚህ አይነት ነገር ይፈጠራል። ሰው በድንጋጤ የሆነ ነገር ያጠገባችሁ መጥቶ እንደዚህ ወድቆ እንደዚህ አይደለም፣ ሬሳን ያክል ማንም ሰው ቢሆን የእርዳታ ማድረግ ግዴታች ነው። ሰው ወድቆ ምን ያስፈልገዋል? ውሃ ልስጠው፣ በሕይወት አለ፣ ምን አለ ብለሽ እንትን የምትዩ ነገር ነው። እና በሱ ላይም እንደዚህ አይነት ነገር ነው የተፈጠረው፣ በደግነቱ በዋህነቱ የነካካው በእጁ ስለዚህ እንደዚህ አይነት ችግር ሊፈጠር ይችላል ብሎ ማንም ሰው አያስብም። ያው እንግዲህ አንዳንድ ለበጎ ነው አንዳንድ ነገሮች እናንተ መልካም ሰው ስትሆኑ፣ ሰዎች ደግሞ እናንተ ለመጣል እናንተ እንትን ለማለት ጠዋት ማታ ቆርጥም ይነሳሰዋል። እነሱ ብዙ ጥላት አለባቸው ብዙ ወዳጅ እኛ በሶሻል ሚዲያ ነው እነሱን የምናበረታታው እንጂ እዛ ባጎናቸው በአካባቢያቸው ያሉ ሰዎች ለእነ አቤል ልኡል እንዲሁም ከጀርባ ያሉት በተለይ በእንደዚህ አይነት ስራ ተሰማርተው የሚሰሩ ሰዎች ብዙ ሰዎች እንደዚህ አይነት ጥላት አለባቸው እና ይህም ሁሉ ተቋቁሞ ነው የሚሰሩት። ያ እንግዲህ እንደዚህ አይነት ነገር ሲመጣ ደግሞ ተባብረው ተደጋግፈው እንግዲህ ልኡልም እያያችሁት ነው ነው። እየተሯሯጠ ነው እንግዲህ ሰሞኑን አይታቸው። እንግዲህ አቤል እንደዚህ አይነት ነገር ገጠመው ከተባለበት ቀናት ጀምሮ እንደምታዩት እንግዲህ እየተሯሯጠ ነው ያለው። ብቻ መልካም ወሬ መልካም እንትን ያሰማል። እናንተም ጸሎት አድርጉለት ለአቤል በሰላም ምንም ነገር ሳይፈጠር እስር ቤትም ሳይገባ የእውነት ለእናቱ ሲሉ እናቱ በጣም ነው ያሳዘነኝ። እኔ እናት፣ ደግሞ ዝም ያሉ ናቸው። ዝም ያሉ በቃ ለሁሉም ነገር እንትን የማይሰጡ ሰዎች ናቸው ናቸውና። ለማንኛውም እንግዲህ የምወዳችሁ የማከብራችሁ የዛሬው ቪዲዮ እንግዲህ ይህን ይመስላል። ከተመቻችሁ ላይክ ሼር እያደረጋችሁ አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ በሌላ ቪዲዮ እስከምንገናኝ ድረስ ደህና ደህና ደህና ሰንብቱ እያልኩኝ ደህና ቆዩ እያልኩኝ እናንተንም ለምታበረታት ለምታበረታቱ እያመሰገንኩኝ ከወዲኑ እንግዲህ በዚህ ይሰናበታችኋለሁ። ሰላማችሁ ይብዛላችሁ እንደዚህ አይነት ነገር ሲፈጠር ደግሞ ለበጎ ብለን ማሰብ ነው። ለማንኛውም ለአቤላችን ጸሎት አድርጉለት። ሰላማችሁ ይብዛልኝ።